እንድጀምር በተባለው መሰረት በቅርብ ጊዜ ኦልሞስት ወር በማይሞላ ጊዜ ውስጥ ወደ ስራ ይገባል የሚል እምነት ሆኛለኝ። የስታዲሙ ስራ 75 በመቶ ቢደርስም ከክፍያ ጋር ተያይዞ ተጓትተዋል። ደቡብ ላይም ወደ ሲዳማ ሲወሰድ መል ላይ ተጓትቶ ነበረ በተለያየ መንገድ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 የተበላሹ ነገሮች ምን ናቸው ተብሎ ስለተለያዩ እነዛን በሂደት በየአመቱ በጀት የተያዘ የሚሰራ ሆኖ አሁን ግን ትክክለኛ ቁመና ይዞ አገልግሎት እንዲሰጥ የማድረጉ ስራ በዚህ አመት የሚሰራ ነው የሚሆነው በተለያዩ ምዕራፎች ተከፍለው ስራው እንደሚካሄድና በአመቱ ሶስት መቶ ሚሊዮን ብር መመደቡን ኮሚሽነር ዶማርሶ ዱና ከኢቲቪ ጋር ባድርጉት ቆይታ ተናግረዋል ያው በዚህ አመት ማጠናቀቅ የምንችላቸው የዙሪያ አጥር የማስከበሩ ስራ ነው ትልቁ የሚሆነው